አሰላም አለይኩም ወረህመቱላሂ ወበረካቱ። ውድና እየተከበራችሁ የሙነሲማ የቻናሌ ተከታታዮች እንዴት ናችሁልኝ? እኔ ደህና ነኝ፣ አልሐምዱሊላሂ። ውድ ቤተሰቦቼ በእያላችሁበት የዓለም ዳርቻ ሰላማችሁ ብዝት ብዝዝት ይበልልኝ። እያ እኮ ዛሬም እንደተለመደው በአዲስ ቪዲዮ መጥቻለሁ ቪዲዮውን ከመጀመራችሁ በፊት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ለምታበረታቱኝም እጅግ በጣም አድርጌ አመሰግናለሁ ማለት ነው። እንግዲህ እንዳያችሁት መግቢያችን ላይ ያየነው ቪዲዮ አለ። ሰሞኑን እንግዲህ ሚዲያውን እንዳለ እየቀወጠው ያለ ነገር አለ፣ የፈኪያ እና የኢሳም ጉዳይ ማለት ነው። እንግዲህ ፈኪያ ኢሳምን እወደዋለሁ፣ አፈቅረዋለሁ ብላ በሰራችሁ ቪዲዮ ሁሉም ነገር ኦቨር ሆኗል ማለት ነው። ፈኪያ እንግዲህ እኔ ምንም ልልሽ አልችልም። ብቻ ለሁላችንም አላህ ሂዳያ ይስጠን፣ ተጥፋታችን የምንመለስበት አላህ ሂዳያ ይስጠን ማለት ነው። እና ይሳ አምሰዋለች ለሽቀላ ነው እያሏት ነው። ይሰርቡሻል። ለምንድ ነው የሚሰርቡሽ? ሁሉን ያላት ማለት ነው። እንዳያችሁት እንግዲህ መግቢያው ላይ እሷ ከሌሎቹ ወንዶች ጋር እንደለመደችው ለመተቃቀፍ ስትሞክር ግፍትን ያረጋት ማለት ነው። ኢሳን በዙ አጋጣሚ አላህ ይጨምርልህ ማሻአላህ። ስትጀምርም አንተ ከእንደዚህ አይነት ነገሮች ላይ አትሳተፍም፣ የታወክነህ አላህ ይጨምራልህ ወንድማችን ማለት ነው። እየለመርከውም አንድ ሰው ነው ያለሁም፣ ከአንድ ሰው ጋር ነው። እናንተም ደግሞ እንግዲህ አብራችሁ እንደምትሆኑ ተሳክቶላችሁ የጀመራችሁት ነገር ሁሉም ነገር አምሮላችሁ አብራችሁ እንደምትሆኑ ተስፋ አለን። ሁለታችሁም የተለማመዳችሁ የተጠናናችሁ ናችሁ ማለት ነው። እንግዲህ እንደሚሳካላችሁ ተስፋ አለኝ ማለት ነው። ወደ ፈኪ ስመጣ ፈኪ እንግዲህ ከሁሉም ጋር ከሁሉም ወንድ ጋር ስለምሰራ ነው የሚሰርጉኝ ብላለች። ፈኪ እኔ ምን እንደምልሽ አላቅም ብቻ ግን ሁሉም ነገር በልክ ሲሆን ያምራል ማለት ነው ተመልካችን የሚኖርሽ አድናቅም የሚኖርሽ አንቺም ደግሞ ልፋትሽ ውጤታማ የሚሆነው በተመልካችሽና አንችን አንቺም በሚያደንቅሽ አንቺም በሚያይሽ ሰው ነው ማለት ነው። ስለዚህ ለስራ ነው እንኳን ብለሽ ራሱ ይሄን ያክል እንደዚህ መሄድ ጥሩ አይደለም። ትምህርት ተሆነሽ እንግዲህ፣ እና ከገባሽም ኢህሳም ነግሮሻል። ብዙ ምክሮችን ነው ኢህሳም የነገረሽ ማለት ነው። ብዙ ማለት ነው ከሰዎች ጋር ያለሽን ግንኙነት አስተካክሊ። ችግርሽን ነው ያለሽ ኢህሳም ማለት ነው። እንግዲህ አንቺ በሚዲያ ነው የምታውቂው በሚዲያ ነው የማውቀው ብለሻል። በመጀመሪያ ነው በአካል ሳገኝ ብለሻል። ገና ለገና ከጓደኛው ጋር ስጠብቂው ሲ በነበረ ሰዓት እጀላ ብላ ባለኝ እንደዚህ አለኝ እያልሽ ነው እንዴት ተላመደ እንደሚታወቅ ሰው ልጅ ልታቅፎ ስት እሱ ግን እንዴት እንዳረገሽ ሁሉ አይተሻል ስለዚህ ከዛ ትምህርት መውሰድ አለብሽ ዝም ብለሽ ሚዲያ ላይ ላየሽ ሰው እንደነ ፍቅር የሚይዝሽ ምንድን ነው ፍቅር ነው ያለው ሲጀመር መፋቀር ወይም ፍቅረኛ ምንድን ነው ከተዋደደ አንድ ሰው ወደ ትዛር ነው ወደ መጋባት ነው ና ያለው ማለት ነው ስለዚህ ከእሱ ትምህርት መውሰድ አለብሽ ተብዙ ሰው ጋር አትስሪ አንቺ ከአንድ ሰው ጋር ስሪ ብሎሻል ኮሜንት ላይ በጣም ብዙ ሰው ነው የሚሰርብሽ እንዳለ ስድብ ብቻ ነው እሱን ለማስተካከል ሞክሪ ተብለሻል። ስለዚህ እኛ ሰዎች ደግሞ የራሳችን ጥፋት አይታየንም የሰው ጥፋት ነው የሚታየን። ግን ደግሞ እንደዚህ ጉልት ብሎ ሲታይብሽ፣ እና ተመልካችሽ ላንቺ ያለው አመለካከት አይተሽ መቀየር አለ። እኛ ሰዎች እስከሆን ድረስ መቀየር አለብን ማለት ነው። እና ውድ ቤተሰቦቼ ቪዲዮውን እስከሚጨርሰው ተከታተሉ። የምር ኢህሳም፣ እኔ በጣም ነው የተመቸኝ። ይጨምርልህ ወንድማችን ማለት ነው። ለሌላውም ለተመልካችም፣ ለሌላውም ራሱ ትምህርት ነው የሆነው በቃ እሱ የፈለገው ኢክራምን አንጦልኝ እናለው። ምንድን ነሽ አንቺ? ማንሽና ነው እኔ ማንሽና ነው አብሬሽም ሆኖ ነው ያለው። በቃ እኔ እጠብቅሃለሁኝ ግዴታ አሁን ወድሻለሁ እንድትለኝ አይደለም የምጠብቀው የምፈልገው ስትለው፣ እንዴ እኔ ኢክራም እንኳ ራሱ አብራይ ባትሆን አንቺ ጋር አብሬ አልሆንም፣ ማንሽና ነው አንታቂኝ አላቅሽን አላት። ስለዚህ በጣም ከባድ ነው ሐቂቃ ምንም፣ ለስራም ቢሆንም ግን ይሄን ያክል መሄድ የለብሽም እሺ። እኔ ሴትነቴን ዝቅ አድርጌ ጠይቅሃለሁኝ፣ አብረህኝ እንድትሆን እፈልጋለሁ። ደግሞም ምኞቴ ነው፣ አሳካዋለሁ። እንደገናም ደግሞ በቃ የውስጤን ስሜቴን ተረዳለኝ አለች። እኔ ምንም ልረዳሽ አልችልም። ይኸውልሽ፣ ቀልድ ያደረግሽው ቀለድ አድርገሽው ለፊ ነው ያላት ማለት ነው። እና እኔ የምር። ወይ ኔ ቡዴ ፈላ እሱ በቃ እርግት ብሎ እንደዛ ሲነግራት፣ ጓደኛውን ሆኖ ራሷ የእሷ ስሷ ናት። እሺ አንተ ምን ቤት ነህ? ምንድን ነው አንተ የኔ ሁኔታ ታውቃለህ፣ እንዴት ነው እንደት የምታደርገው? ሲሉ ጓደኛው ማሳዘነች። በኢንስታግራም በቴሌግራም አገናኝ ላናግረው እያለ ስታሰክራይ ስታለቅስ ነው አለ። እርግጠኛ ላይ እኛው መቼም ያለውን ከኢክራም ጋ ያለውን ነገር ታቂያለሽ። ያው ብበጠብጥና ባፈርሰውና የሷ እናንተን ነገር ራሱ ባቋርጠው ደስ ባላይ ብለሻል። አይሆንልሽም አይሳካልሽም። የልጁን አላማ እየሸው አደለ እንደገና ደግሞ አንድ ሰው ላይ አይቶን ይጠቅመኛል ሁን ማለት ጥሩ አይደለም። ነገ ጧት ባንቺ ላይ ምን እንደሚመጣብሽ ታውቂያለሽ። ስለዚህ ፈኪ ፕሊስ፣ ተመለሽ ነው የምንለው። ኢህሳም ደግሞ አለ ጠንክረህ እሺ፣ ከኢክራም ጋር ያለህ ነገር ተስተካክሎለህ አብራችሁ እንደምትኖሩት ተስፋለን። ፈኪ ግን እዛ ጋር ነባንና አህመድን ላይተሽ አስለቅሰሽ ምን ብለሽ ደግሞ አሁን እዚህ ይከብዳል። የምር በሚዲያም ላይ ተመልካችም ደሞ አድናቂዎችሽም እራሱ እስከሚከዱሽ አትጠብቂ ይመስለኛል። አሁን ባደረግሽው ብዙ አድናቂዎች ትተውሻል ብዬ ነው የማስበው። ምክንያቱም ኢህሳምና የስንት ክራም የስንት አመት ይድበር ናቸው የስንት የስንት አመት ሀያ ብሎ ሲጀመር ናቸው የጀመሩት። እነሱ እንግዲህ እሷም እሱም ከሌላ ሰው ጋር አይሰሩም ተጨማሪ ከጓደኛ ጋር ምናምን ሁነው ነው እንጂ እሷ ተሌላ ሰው ጋር እሱ ተሌላ ሰው ጋር የሰሩት ነገር የለም። እኔ ከሌላ ሰው ጋር ሁኜ ማላቅም አልሆንም፣ ምን ያለው የሚገርም ነው። እና እሷ ደግሞ ይህን ያደረግሃለ ስትለው በቃ ሽማግሌ ላኪ አላኪ ሽማግሌ ነው ያለው። ከዛ ልካለው ስትለው እሱም እንኳን አንቺ ተራ ሰው አይደለችም እንኳን አንቺ ተራ ሰው አይደለሽም፣ ከድጃም እኮ ልከዋለ፣ ግን ደግሞ መስፈርት አለው ብሏታል እና ተረጋጊ፣ ረጋ ብለሽ ሴትነትሽን አታዋርጂ፣ ሴትነትሽን፣ ክብርሽን ጠብቂ ብሎሻል፣ ኢህሳም ማለት ነው። ሴትነትሽን፣ ክብርሽን ጠብቂ፣ አታዋርጂ። ይህን ያክል ለስራም ቢሆን ለሽቀላ ነው ብሎሻል። ኮሜንታተሮችሽ፣ ወይም አድናቂዎችሽ ብሏለና፣ ይህን ያክል እንደዚህ አትዋረጅ ብሏል። እንግዲህ አንዳንድ የኛ ሰዎች በዚህ የተነሳ እንፈምሳለን ብለን ሳናውቀው ከሰዎች ጋር ያለንን እንትን እናቋርጣለን ማለት ነው። ስለዚህ አድናቂዎችሽ ወይም ተመልካቾችሽ እንዳይቀየሙብሽ አንቺ ካሙ ጋር እየሰራሽ ነው አይደል? ካሙ ጋር ስሩ በቃ ሀላስ። አሁን ደግሞ እነዚህ እነሱ መሀል መተሻውን ብትበጠብጭም ታያለሽ። ፊትሽ እንግዲህ አየሽው። እኔ ኢክራም ናት ለኔ ያለችኝ እሷ ብቻ ናት። እሷን በምንቀና ፈቀርኳት እያልኩ ደሞ የምን ፍቅር ነው ሌላ ነው ያለው እሷን እና እሷ ብቻ ናት በኔ ውስጥ ያለችው ብሏል። አብሮ ተላምዷል፣ አብሮ ኑሯል፣ ተዋውቋል። ማንነታቸው ለማንነታቸው እስከ ሁሉ ነገራቸው ማለት ነው ስለዚህ ፈኪ ብሊስ ረ ይብቃሽ ምር ከአንድ ሰው ጋር ሆነሽ ስሪ በቃ ከሁሉም ጋር ስለሆንኩ ነው የሚሰርጉኝ ራስሽ ተነግረሸዋል በቃ ሀላስ ተመለሽ ማለት ይህን ያክል ተርሽ ይበቃሻል በቃ አንቺ ተቀየሪና ተቀይረሽ እስቲ ደግሞ ያለሽን እንትን ይሁ ቻንስሽን አይደል እንደ አይሻልም ተቀየሪና ተመልካቾችሽ ደግሞ እንዴት ምን ያክል እንትን እንደሚሉሽ ማየት አለብሽ ከዛም ጋር ከዛም ጋር ስትሆኝ ስትሰደቢ ምን ስትይ በቃ ጥሩ አይደለም ምንወድስ ጥሩ ወጥሮ አይደለም ላንቺ ማለት ነውና፣ ውድ ቤተሰቦቼ እኛም እንግዲህ አለ ያስጠና አንድ ነገር ስንዝ ያዝ ለቀቅ እዛም እዚህም አንድ ነገር ለማግኘት ብለ ሌላ ነገር እየበጠበጥ ሌላ ነገር እያጠፋን እናገኛለን ስንል አናገኘውም። ገባቸዋል። ስለዚህ ሌላ ነገር ከመበጥበጥ አንድ ነገር ላይ በወሰን ነው ባለንበት ቁመን ብንሰራ ደስ ይላል ማለት ነው። ኢህሳም እናትዬ ንቅጭ አይልም ንቅጭ ማለት ነው። እንደ ሌሎቹ እንደዚህ ሰላም በአባል መተሻሸት ምናምን አይነካካውም። ስለዚህ ፈኪ ፕሊስ ራስሽን ጠብቂ፣ ወደ ራሴች ተመለሽ እና በስነ ስርአት አይደል ባለው መልኩ ብትሰሪ ደስ ይላል ማለት ነው። ሲጀመር ሲጀመር አላህ ሂዳ አይስጠን ሁላችንም። መቼም ሁላችን የራሳችንን ጥፋት አይታየንም። ውድ ቤተሰቦች እስኪ እናንተ በኮሜንት ገላጹልኝ እኔ እንዳየሁት እንግዲህ ኢሳም ተመችቶኛል። ይጨምርልህ ኢክራም እና ኢሳም ባንድ ሁነው ለማየት የጓጓ እንደኔ ማለት ነው። የምር ስንት ዓመት አብረው ኑረዋልና፣ ተሳክቶላቸው፣ አባቷ ፈቅዶላት፣ ተሳክቶላቸው አብረው ሆነው እናያቸው። ፋኪ እንግዲህ ቀጣይ ቪዲዮ ከኢሳም ጋር አመጣለሁ ብለሽ እንዳታስቢው ማለት ነው እንዳታስቢው እሺ እንዳታስቢው ። አሁንም እንግዲህ ወደ ምትወደው ሰው ጋር ነው የምትሄደው። ያልከዳችኝ የምትወደው ሰው ጋር ነው የሄደችው በኔና በሷ መሃል ምንም የለም ብሏል። እሷም ብላለች፣ እንግዲህ ደጋግማ ገልጸዋለች። ሀምሳ ሀምሳ ነው አሁን ብላለች። ከኢህሳም ጋር ነው ልቤ ብላለች። እንግዲህ ኢህሳምን ዛሬ ውጤትሽን አሳይቶሻል፣ ተዙ ብትመለሽ ይሻልሻል ነው ምለው ውድ ቤተሰቦቼ፣ እንግዲህ የዛሬው ቪዲዮ ይህንን ይመስል ነበረ። ላይክ፣ ሼር፣ ሰብስክራይብ እያረጋችሁ አበረታቱኝ። ቪዲዮውን እስከ መጨረሻው ተከታተላችሁ እንጂ በጣም አሪፍ፣ ያመሰግናለሁ። እስቲ ኢሳም እና ኤክራን ባንድ ሆኑ የምትሉ በኮሜንት አሳዩ። ፈኪ በቀርሻለሁ፣ ሁለተኛ ቪዲዮ እንዳሰሪ በኢሳም ጉዳይ ብላችሁ የምትጽፉ በኮሜንት አሳዩኝ ማለት ነው። ባላችሁበት ሰላማችሁ ይብዛ። ሰላም አለይኩም ወራህመቱላህ